ፎቶ የፎቶ ሱስ፣ ኦምራ ሲደረግ ፎቶ፣ ሶላ ሲሰገድ ፎቶ፣ ጁማ ሲኬድ ፎቶ፣ ኢባዳ ሲደረግ ፎቶ። የዚህ የፎቶ ሱሳችን ከምን ይጀምራል? ድሮ ከክስቴ ጋር አምና ዛፍ ላይ ቤቱ ጋር ተቀምጠን እየበላን፣ ሰርግ ተጠርተን ከእናቶች ጋር ስበላ በላሽ ያሹ አንድ ሺ ሁለት ሺ ሶስት ሺ ፎቶ። ስትቀመጭ ዚክር እንዳትዘክሪ ስትቀመጭ አላህ እንዳታወሺ አላህ እንዳታስታውሺ ምክንያት ሆነሽ ይሄ ማለት ነው። ያ አዩ ለዚነ አመኑ ላቱልሒኩም አምዋልኩም ወላ አውላድኩም አን ዚክሪ ላህ። ይሄ ምክንያት ከሆነሽ ንብረትሽ፣ ሀብትሽ አላህን ከመዘከር እንዳትዘክሪ ካደረገሽ ፈኡላይከ ሁም ልካሲሩን ብሏል። ሳትሞቺ በፊት ወቅ ከሳሪ ናችሁ እየተባለ ነው። ማን ነው የሚከስረው? ባለ ፎቶ ባለቤት ሶስት ሺ አራት ሺ አምስት ሺ ቁርአን እኳ አልገባኛለ የምትው እንዴት ብዬ እስኪ መሸምደድ መሐፈዝ አልቻልኩም። እምቲ ስታርፊ ሰው ስትጠብቂ ጊዜ ስታገኘ አላህም በማውሻሽ ሰዓት ፎቶ እያገራበት ሸርተት ሸርተት፣ ከእናቴ ጋር ሸርተት፣ አክስቲ፣ ይሄ ወንድሜ ነው ይሄ አጎቴ ነው ይሄ አያቴ ነው፣ እወቁልኝ፣ እዩልኝ፣ አድንቁልኝ። ወላህ በጣም እየከሰር ነው በትዝታ እንድትሞች በሀሳብ እንድትታነቂ ታሪክሽን በማስታወስ ዝም ብሎ ይሄ ተረት ተረት እየተደረግሽ ማለት ነው። ጊዜሽን በከንቱ በእንቶ ፈንቶ እንድታሳልፊ ምክንያት ነው። ያሳለፍሽውን በማሰብ በሀሳብ እንድትጠመጂ አደረገ፣ ሼጣን ተሳካለት። በፎቶ ምክንያት ብዙ የተፈተነብሽ፣ በፖስት ባደረግሽው ደግሞ ያበደ አቅሉን የሳተ ሞክማፊ የሆነብሽ እያንዳንዱ በዚያ ምክንያት ትጠይቃለሽ።

ጁምዓ ሲኬድ ፎቶ ስንት ፎቶ አለው? ሁ ሶስት፣ ቁርአን እኮ አልገባኛ ላይ ልሻል መጡ የወንድ ቀሪ ብዙ አይተናናቅም። ወንድም ሲለማመድም ቁርአን ሰፈርም እያየናለን። ለምን ልቡ ተሰልቧል? ልቡ አብዷል። ልቡ ተረብሿል። ፖስት ባደረግሽ እህቴ። አንድ እራሱ ደግሞ ፖስት አድርጎ በሚቆጥረው ፎቶ አንድ አክስቴ ጋ አጎቴ ጋ አምና ጁምዓ ላይ ካቻምና ደግሞ ተቀምጠን ቢውል ዲግሚ ጎን ጥሩ ፎቶ ጥሩ ቦታ ማ ከተገኘ ፎቶ ፎቶ ፎቶ። ላሐውሎ ላ ቁወተ ኢላ ቢላ፣ ላሐውሎ ላ ቁወተ ኢላ ቢላ። ይሄ ፎቶ ለመጥፊያችን ምክንያት ሆነ። የምንዘምርለት ወንድማችን አሁን በዚህ ሰሞን የሞተው ልክ እንደሱ እኛም እንሞታለን። ልክ እንደሱ እኛም እንሞታለን። አላህ ራህማውና የዛኔ ያ ፎቶች ይቀመጣል እንትን አድርጎላት ሪፖርት ሪፖርት አድርጎ ይጠፋላት፣ ምናምን ሪፖርት ሲደረግ አንድ ሚሊዮን ይታይልሻል። አንድ ሚሊዮን ቀብርሽ ሊሰፋልሽ ነው እናቴ፣ የጤማ ሊጎዘጎዘልሽ ነው፣ ሊያበራልሽ ነው ቀብርሽ። ዛሬ አልሰማም ያልሽው፣ ዛሬ አልሰማም ያልሽው ፖስት በማድረግ ኮሜንት በመቁጠር ፎቶ በተነሳሽው ደግሞ ስትቆጥሪ አያቴጋ አክስቴጋ አጎቴጋ ምናምን እያልሽ ያንን አጎትሽን ስታስተዋውቅ አባትሽን፣ ባሌሽን፣ ወንድምሽ ምናምን በፎቶ ስታስተዋውቅ የተቀመጥ ሴቴ፣ ወላሂ እኔ ያዝናለሁ። ኡላይከ ሁም አልኻሲሩን ከተባሉት መካከል አንቺ ሳታቂው ውይሆንች ነው እና ላ ይጠብቀን። ፎቶ ፖስት ከማድረግ ከመነሳት ባየነውና በቃ ተላምድ ነው። ልክ ጥሩ ህንጻ፣ ጥሩ መኪና ጥሩ መቀመጫ አካባቢ ጥሩ ዛፍ ጥሩ በቃ የሚደንቅ ነገር ሰልፊ ሰልፊ ከማለት ከመብከን ወላሂ ከመክሰር አላህ ይጠብቀን። እና ይሄ ጥረት ይፈልጋል። ዝም ብሎ አላህ ይጠብቀን ሳይሆን ጥረት ይፈልጋል። ጥረት ይፈ የማታደርጊ ነገ ትቀምሻታለሽ። እኔ አድርሻለሁ፣ እኔ መልእክቱን አድርሻለሁ።